መቅደስ ደበሳይ በፍርድ ቤት ጠባድ ማስጠንቀቂያ ደረሳት። ወንጀል ልትጠየቅና ለእስር ልትዳረግ። ሙሴ ሰለሞን በአሁኑ ወቅት በህግ ቁጥጥር ስር መዋሉን ተነግሯል። ሰበር ዜና፣ የታሰረበት ጉዳይ በጸሎት ከጎኑ እንድትቆሙ። ሰላም ቤተሰብ፣ እንዴ ናችሁን? ያለ ክብሩ ስፋ ጆሴፍ፣ እኔ እንደተለመደው በአዳዲስ በወቅቴና በአዝናኝ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቁ እስከመጨረሻው አብራችሁን በመቆየት ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ የቻላሉ ቤተሰሙ ነው። በተለይ ደግሞ አዲስ ከሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ በላይክን ጀምሮ በዛሬ ቪዲዮ ምንድን ነው የምናየው? ሙሴ ሰለሞን ታስሯል። ለምን ታሰረ የሚለውን አብረን እናያለን እና ደግሞ መቅደስ ደበሳይ ከፍርድ ቤት መጥሪያና ብዙ ማስጠንቀቂያ ደርሷታል ምን አጥፍታ ነው? ከቤት ስ ጋር ጸብ ተነስቶ ነው ያ ጸብ በምን እንደሆነ የተነሶ የሚለውንም አብረን ምን ይሆናል። እሷ ደግሞ ሌላ ታዋቂ ቲክቶከር በዳይመንድ ቀለበት ፕሮፖዝ ተደርጋለች። እሷ ደግሞ ማናት የሚለውን አብረን እናያለን። ወደ ዛሬ ቪዲዮ ችኒት። እሺ፣ ፌቨን አግብተሻል? ለምን አይባልም? አይባልም ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ? ለቀበሌ ጭራሽ የማግባት እቅድ የለህ? ያ አልሽፍ ለቀበሌ ነው ያዝ። እኔ መልስ እኮ ሊሆን ይችላል። ቀበሌ ፈርሷል። ሲጀምር ቀበሌ ፈርሷል። ወረዳ ነው ያለው። በቃ ወረዳ ነው ያለው። ሰዎች ለማግባት ሲወስኑ ለማን ሊናገሩ ይችላሉ? ለቀበሌ። እኔ ምለው አንድ ጥያቄ መጠየቅ መፈልገው ማን ነው እንትና፣ ነፃነትን በጣም በቃ የሴቶች ማግባት ነገር በጣም ነው የሚያሳስቡ፣ እያንዳንዱ ፕሮግራሞቹ ላይ አግብተሻል፣ አግብተሻል አሁን የምናየው ደግሞ አንድ ወጣት አለ ቲክቶከር፣ ገጠር ገብቶ እንዴት እየኖረ እንዳለ የሚያሳየን ነው። ግን ምን አጋጠመው፣ ሚሊዮን አብረን ያለን አይኑ በማልጠፍቶ ጠፍቶ በአደጋ ምናምናም በቃ ብዙ የሚያሳዝኑ ነገሮች ተፈጥሮበታል። እሱን ልጅ አብረን አይተን እንመለስ። እንዴት ናችሁ? እኛ ይህንን እንጨት ተፈና ጥሮ መቶ እንዳሳሰባችሁ አቃለሁ። ጤንነቴ ጥሩ ላይ ነው የሚገኘውን እግዚአብሔር ይመስገን። እኔን ክምንን ነው አሁን ፍጹም ጤንነት ላይ ነው የምገኘው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው እንደዚህ ልጆቻችሁ ታቁት ሊሆን ይችላል። ለማታቁት ደግሞ ልጁ ምንድነው ገጠር ገብቶ ላይፉን እየመራ በቪዲዮ እየቀረጸ እንዴት የገጠር ህይወትን ከአዲስ አበባ ሄዶ እንዴት እየመራ እያለ እንደሆነ የሚያሳይ ልጅ ነው እና የሆነ ታይም ላይ እኔ ከመጀመሪያ አውቀው ነበረ ማለት እንዴት ነገር ማየት ስለምወድ ሆ ነበር። ምን ተፈጠረበት እንጨት ሲፈልጥ አይን መታኝ ምናም ብሎ ፖሰተ። ከዛ ደግሞ ሐኪም ቤት ሄድኩኝ ምናም ብሎ ፖሰተ። ከዛ የተወሰነ ቀኖች ጠፋና ይህን ነገር አሳየን አይኑን እንደጠፋና ለሌላኛው አይኑ ሲል አንደኛውን የተጎዳውን አይን እንዳስወጣው ተናግሯል። እና በጣም ብዙዎች አዝኖለታል። ጥንካሬው በጣም ነው የገረመኝ። ማታውቁ ካላችሁ ዮርዳኖስ ብላችሁ ታገኙታላችሁ። ሙሉ ታሪኩን ማየት ትችላላችሁ ቲክቶክ ላይ ልኑ ካንተ ጋር ልኑ አለሙ እንዳያችሁት ነው። ታዋቂዋ ቲክቶከር ሚስ ልዩ በዳይመንድ ነው ፕሮፖዝ የተደረገችው እና ይህ ነገር ግን ክራይቴሪያው በጣም የሰፋ የተለጠጠ፣ በቃ ለወንዶች ከባድ እየሆነ የመጣ ያለ አይነት ስሜት ነው የተሰማኝ እና ደግሞ የኔ ስሜት የሚገልጽ ቪዲዮ አግኝቼ ነበር። በዚህ ቪዲዮ ዚሮ እሱን አብረን አይተን እንመለስ። ሚስ ልዩ እንኳን ደሳለሽ ምናምን ደስ ብሎኛል። እንኳን ተደረገልሽ እንኳን ፕሮፖዝ ተደረገልሽ። ግን ምን አለቀና ነው ማለት ነው ማለት አነስ ቢል ምን አለበት? ሚስቶቻችን አንቺን አንቺን እንደሚያዩት አውቃለሽ አንቺ ተከለኛሽ እንዴ? ምን አለበት? ያ ሁሉ አምፑላው ምን ያረጋ? የጎስትን አይን የሚያክል የከበረ ድንጋይ አሁን እዚህ ላይ ማለት ምንድን ነው

ኖ ፍቅር ፍቅር የኢትዮጵያ ባህል አይደለም። የት ባህል አይደለም። ፍቅር የኢትዮጵያ ባህል አይደለም ሲጀምር ማን ያወደዳችሁ ማን ያፈቅራችሁ በማን ነው የምትደግፉት? እንደዚህ ኮንፊደንት ሆናችሁ ፍቅር ውስጥ መግባት ምን ምን ማለት ነው? ይሄ ነው ዩቲናስ እና አዶና እኮ ዘነዘና እንዳያችሱ ነው ግን እውነት ለመናገር ለምንድን ምንድን ነው የምታከብዱብን? ማለት አሁን ክራይቴሪያ በጣም ሀይ የሆነ ነው አሰባችታል። ዳይመንድ ሆኖ ከዳይመንድ አልፎ በጣም ሰአይዙ አሁን ደግሞ የምናየው የሙሴ ሰለሞንን ጉዳይ ነው። ሙሴ ሰለሞን ከቤት ተወስዶ ታስሯል። አሁን ሰርቤ ነው የሚገኙት ተብሏል። ምክንያቱ ደግሞ ምንድን ነው የሚለውን አብረን የምናየውላል። ወደ ቪዲዮ ቹኒድ በአሁኑ ሰዓት በሰማ መረጃ መሰረት እንግዲህ ሁላችንም የምናውቀው እና ኢንፎርማቲቭ እና የተለያዩ ኢንፎርሜሽኖችን ወደኛ በማድረስ የምናውቀው ሙሴ ሰለሞን በአሁኑ ወቅት በህግ ቁጥጥር ስር መዋሉን ተነግሯል። ሰበር ዜና በፈጣን መረጃዎቹ የምናውቀው ሙሴ ሰለሞን በአሁኑ ሰዓት በቁጥጥር ስር መዋሉና በስር ላይ እንደሚገኝ ተነግሯል። ከታማኝ ምንጮቼ ማረጋገጥ እንደቻልኩት እንግዲህ ሙሴ ሰለሞን በግልጽ የታሰረበት ጉዳይ ባይነገርም በሳቢና ኮንስልተንሲ ምክንያት ሳይሆን እንዳልቀረ ምንጮች እየተናገሩ ይገኛሉ። እናቴን ወርቅ አሸጠኝ፣ ቃል ኪዳን ወርቄን አሸጠኝ። ሙሴ ሰለሞን በሰራ ማስታወቂያ እርግጠኛ ነበር አይደለም ቼክ ሰጥተውኝ ቼክ ባይሰጡኝ በራሱ ገንዘቡን ሰጣቸው ነበር። ገንዘቤን ተበልቻሉ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመለ ሙሴ ሰሎሞን ሲጀመር ዜና ጽፎ አስተላልፎ አያውቅም። ከየድርጅቶቹ ከአለም አቀፍ አውትሶርሶች ያገኛቸውን አሳጥሮ በመንገድ የሚታወቅ ልጅ ነው። ላከልኝ አየሁትኝ ከዛ አመሰግናለሁ አልኩ። ትንሽ ቪዛ ነው በሰዓቱ የመሰለኝ ቪዛ ነው። እኔ እርግጠኛ ሆንኩኝ ቪዛ ነው የመሰለኝ ግን፣ ለውላይ የሚለው እዚህ ማስታወቂያ ውስጥ የሆነ የሚሸትህ ነገር አለ። ገንዘቤን ተበልቻለሁ የምትሉም ካላችሁ የልጅነቷን ለፍታ የገዛችው ወርቅ ነው እና ቢያንስ እሱ ቢተውልኝ ጥሩ ነበር። የመጀመሪያው ቢበቃው ጥሩ ነበር። የራሱ ድርጅት እስኪመስል ድረስ በእርግጠኝነት ነው የሚያወራው። ኢቢኤስ በለው፣ ፋና ቴሌቪዥን በለው፣ ኢቢሲ በለው፣ ሚኒስትሪም ትልልቆቹ ከሙሴ ሰለሞን በፊት ከሱ ከመስማትህ በፊት ይሄን ዜና እሱ ላይ ሰምተው ቢሆኑሩ ታምነውና ታደርገው ነበር። ከግንቦት አምስት ጀምሮ ስልኩ አይሰራ። ከግንቦት አምስት አንድ ቀን ለፍቼ ሰርቼ በጉልበት የሰርቼ ገንዘብሽ እንደመልስ ቃል እገባልሻለሁ። ይቅርታ አድርግልኝ፣ ይቅርታ ማለት ነው የፈልገው። ሙሴ ሰለሞን ዘገበላቸው። ምን አይነት ዘገባን የዘገበው በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመል አድራሻቸው እነዚህ ስልክ ቁጥሮች መጠቀም ትችላላችሁ። ፕሮሰሳችሁ ከተሳካ ደግሞ ቀሪ ክፍያችሁን ከፍላችሁ ከዚህ ሀገር ትወጣላችሁ፣ በውጭ ሀገር የስራ እድል ታገኛላችሁ ማለት ነው። ስለዚህ እኔም ፖስት ያደረግክላችሁ ሳቢና የሚያቀረበላችሁ የስራ እድል ምንም ማጭበርበር የለውም በግልጽነት እንዲህ ነው የሚሰራው ማለት ነው ብትበሉ በእኔ ስም ሄዳችሁ ገንዘባችሁን ማስመለስ ትችላላችሁ፣ የሚል እርግጠኛ የሆነ አይነት ዘገባ ነበር የሰማሁትና ሙሴ ከዘገበው ያው እንግዲህ ተአማኒ ቢሆን ነው ብዬ ነው ወደዛ ድርጅት ሄድኩት፣ እና በአንድ ወር ፕሮሰሱ እንደሚጨርሱ ነገሩኝ። ገንዘብ አስገባውኝ ማለት ነው። ምን ያህል ገንዘብ አስገባ? ቅድመ ክፍያ አርባ አምስት ሺህ ብር አስገባውኝ። ከዛ ግን በመሀል ቪዚት ነበረ፣ ሁላችን የነበረው በቪዚት ቪዛ ለመሄድ ነበረ። ግን በመሀል ወርክ አግኝቻለሁኝ፣ ነገሮች ተስተጓጉሏል እያለ ጊዜው በጣም ተራዘመ። እንዳያችሁት ነው ሙሴ ሰለሞን ታስሯል። እና ደግሞ ለምን ታሰረ የሚለው ይሄ በሳቢና ኮንሰልታንሲ ጉዳይ በጣም መነጋገር የሆነው ነበር። የሆነ ጊዜ ላይ ያ ነገር ምንድን ነው የተሳሳተ ማስታወቂያ ወይ ደግሞ ሆን ብሎ ነው ይሄን ያደረገው የሚሉ አሉ። በጣም በዛ ማስታወቂያ ምክንያት በጣም ብዙ ሚሊዮን የተበሉ ብዙ ሰዎች አሉ። አንድ ሁለት አይደለም፣ በጣም ብዙ እሱን አምኖት። ያው ብዙዎቻችን ምናምን ነው ኢንፎርማቲቭ ኮንተንት ያለው ቲክቶከር ነው እና ከሱ ብንሰማ ቀጥታ የሄደን ያን ነገር ልናረግ እንችላለን። እና በዛ ሚንስ እነሱ ሄደው ያን ነገር ሞክረው በጣም ብዙ ብር የተበሉ አሉ እና ሚዲያ ላይ ቀርቦ ብዙ ነገር ተናግረው ነበር ያኔ በጊዜው። አሁን ላይ ደግሞ በዛ ምክንያት ሳይሆን አይቀርም ተብሏል፣ ተወስዶ ታስሯል። ምክንያቱም ደግሞ ያው በጊዜ ሂደት ምንስም ይሆናል፣ ግን አብዛኞች እያሉ ያሉት በቃ ይሄ ነው የሚሆነው ጉዳዩ ከዚህ ሊያልፍ አይችልም፣ ምክንያቱም ብዙ ሚሊዮን የተበሉ አሉ እና ቀላል ጉዳይ አይደለም የሚሉ ብዙ ሀሳቦች እየመጡ ነው። ወደፊት ደግሞ የሚመጣውን አብረ ምን ይሆናል። መቅደስ ደበሳይ በፍርድ ቤት ጠንካራ ተቃውሞና ከባድ ማስጠንቀቂያ ደረሳት። ጉዳዩ ምንድን ነው? በኢቢኤስ የምስክርነት ጉዳይ እየተፈጠረ ነው፣ ባጭሩ ልንገራችሁ። በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የሚመለከተው ፍርድ ቤት የቀድሞዋን የፕሮግራሙን አቅራቢ መቅደስ ደበሳይን በምስክርነት ሰምቷል። ሆኖም መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት በሰጠችው ቃል መካከል ልዩነት በምታየቱ በአቃቢ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ታውቋል። ጉዳዩ መነሻ የሆነው ብርቱካን ተመስገን የተባለች የዩኒቨርሲቲ ተማሪ የደረሰብኝ በደለው ስትል በፕሮግራሙ ላይ መናገሯን ተከትሎ ነው። ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስቶባቸው ጉዳያቸው በፍርድ ቤት የታየ ይገኛል። በዚሁ የክስ መዝገብ አቃቤ ሕግ ምስክሮችን ሲያሰማ የቆየ ሲሆን ባለፈው ሳምንት ሐሙስ፣ ጥር 13 ቀን ሉላ ገዙና ዘወትር ደሳ ላይ ምስክታቸው ሰጥቷል። አርብ ዕለት የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛም ድንገተኛ ህልፈት ምክንያት ችሎቱ ሳይሰየም ቀርቷል። ትላንት ማክሰኞ በነበረው ችሎት መቅደስ ምስክርቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሀሳብ ማቅረቧን ዓቃቤ ሕግ ተቃውሟል። የአቃቢግ የዛሃበሻ ምንጮች እንደገለጹት አቃቢግ ምስክሯን በፖሊስ የሰጠችውን ቃል እንድትደግም ይህን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደምችል ለችሎቱ አስረድቷል። ይህን ተከትሎ ዛሬ ረቡዕ ዳግም ለችሎቱ የቀረበችው መቅደስ ደበሳይ ቀደም ሲል ለፌዴራል ፖሊስ ሰጥታው ከነበረው የምርመራ ቃል ጋር የሚጣጣም ምስክርነት መስጠቷን ተገልጿል። ፍርድ ቤቱ በቀጣይ ሌሎች የአቃቢግ ምስክሮችን መስማቱን ይቀ መቅደስ ደበሳይ ያው በብርቱካን ጉዳይ ትዝ ላችሁ እንደሆነን ሉላ እነ መቅደስ ደበሳይ በጣም በመንግስት ብዙ ተቃውሞ ደርሶባቸው ለመታሰር እራሱ ድረስ ደርሶ እንደነበር ሁላችንም እናስታውሳለን። የእሱ ጉዳይ አሁን እዚህ ደርሶ የተለያየ ቃል ሰተሻል፣ እና የሀሰት ምስክርነት አቅርበሻል በሚል ለመታሰሩላ ሊያደርሳት የሚችል ነገር እንደተፈጠረ ተናግሯል። በጊዜ ሂደት ምን ይሆናል ምን እንደሆነ፣ ያ የብርቱካን ጉዳይ ግን እስካሁን እንዳልረገበና እንዳልቆመ በዚህ ማሳያ አይተናል። እንደ ያሰስገሰሱን አወራች አወራችና ብላ ወስደት ለጥፋለ እንዴ? እና ያወራው ማን ነው? አንቺ አለሽ። አይ ላይ እያወራን ያለ ነው። ስለዚህ ሾው ነው አይደል? ስላለፈው ሾው ማለት እሱ ሾው ላይ እኔ ተናገርኩት አለ። እኔ እንደ ማንኛውም ሰው የማወራው ነገር አለ። የምጠይቅህ ጥያቄ አለ። እንጠይቅሃለሁ ትመልሳለህ። በዚህ ሲቹዌሽን ጠየቅኳት። ኖርማል ጥያቄ ነው። እንደ ማንኛውም ሰው የተሰማኝን ነው መጠየቅ ያለብኝ። ወይም ሾው ላይ ስቀርብ ጉዳዩ ላይ የምንወያይበት ጉዳይ ላይ ይሆናል የምለውን ጥያቄ አነሳለሁ። ያንን ካነሳው በኋላ እማትፈልጊው ከሆነ ኖ ይህንን ጉዳይ አላውራ ማለት ትቻለች። ዝመ ማለትም እኮ ይቻላል። ካወራሽ በኋላ ግን አውርቼ መቁረጥ እችላለሁ። ማን ይከለክለኛል? ከዛ ውስጥ የምፈልገውን ወስዳለሁኝ የማልፈልገውን አልወስድም። ከባህል ከአካባቢያችን ከሀገራችን ምናምን ነባራዊ ሁኔታ አንጻር ህዝቡ ጋር ሄዶ ከሚጎረበት ሰው ነኝ። ስህተት አይጠፋም፣ አንዳንድ ነገሮች ምላሴ ሊስት ይችላል። ስለዚህ መቁረጥ ደግሞ ለዛ እኮ ነው፣ ኤዲቲንግ ምናምን የሚባል ነገር ነው። እንደ ዳይሬክተር ዲሳይድ አድርግ ከተባልኩኝ እንደ ዳይሬክተር እኔ ነው የምወሰነው። እንደ ዳይሬክተር ይህንን እፈልጋለሁ ይሄንን እፈልጋለሁ ብዬ መረጥኩኝ። አንቺ እዚህ ጋር ስትናገሪ ዝም ብሎ ይመጣልሽን ትናገራለሽ። ኦፍኮርስ ልክ ነሽ እኮ በማህበረሰብ ውስጥ ተጽዕኖ ሊፈጥሩ ይችላሉ ብዬ የማስባቸውን ነገሮች፣ ልክ ያልሆኑ ነገሮችን ኤዲት አረጋለሽ። ግን ልክ ነው ብዬ ያመንኩትንስ ነገር አንቺ መተሽ ጠርታይ ስመጣ ማለት ነው ላይቭ ሾው ነው ብለህ አልነገርከኝም። ስለዚህ ላይቭ እስካልሆነ ድረስ ደግሞ የፈለኩትን ነገር ተናግሬ ይቆረጣል ብዬ ስለማስብ ለባለሙያት ይሄዳል። እኔ ምለው ማለት ያው ነገር የምር አይመስለኝም። ድራማ ለመስራትና ለቻናሉ ትኩረት ለመሳብ ብዬሽ ነው ያሰብኩት። ምክንያቱም እን ሚዲያ ላይ የተላለቀ ጋዜጠኞች እንደዚህ እስከ መጨቃጨቅ ከደረሱ የምር ከሆነ ከባድ ነው የሚሆነው ብዬ ያስባሉ። እኔ ጉንጭ ነበረ ጆሮሽ ላይ እንደዚህ

አዶናይ እና ጃኒ ግልጽ ያደረጉት ይመስለኛል ሲቪል ጫ ያደረጓል በር ላይ አልጋ ቤት በር ላይ ስለዚህ ድራግ ተወርቶ አያውቅም ኢንተርኔት ላይ ግን በጣም ከተማው ላይ ደግሞ የበዛና ከጫኝ ወራጅ ማለት ነው እስካሉ ድረስ የሚጠቀመው ድራግ ይለጥፏል ምንድን ነው ምናምን ስል አምፖል ሰርቆ የአልጋ ቤቱን አምፖል ሰርቆ ነው ሰርቀው ሁለት ልጆች ናቸው አምፖል ሰርቆ አሁን ኢንተረስት አምፖል ሰርቆ ነው ምንድን ነው ምን አይነት አምፖል ስል ጥምዝ አምፖል አለች። ከዛ እሱ ጥምዝ አምፖል እንትንልና በስክሪፕቶ ቀፎ ይደረግና አይስ የሚባል ድራግ እኔ እግዚአብሔር ኦልሞስት ሁለት ዓመት ምናምን ነው ያለ ታሪክ ሳውቀው፣ ስንት ብር መሰለህ? አንድ ሺህ ምናምን ብር ነበረ ትንሽ በግራም ማለት ነውአረለም ድራጉ እንደት እንደሚያደርጉት አውቃለህ ሲነግሩኝ ስክሪፕቶ ቀፎ በጥም በአንዷ ታስገባና በአንዷ ነው ምትስባት እንዲተሉም በደንብ አላወኩትም፣ ግን አስክሪፕቶ ቀፋ በአንዷ ትገባለች በአንዷ ጥምዝ ማለት ነው፣ ትገባ እና በዚኛው በኩል ደግሞ ድራጉ ይገባል ማለት ነው። እንደ ሲጋራ ነገር ነው። በጥምዙ ውስጥ ነው የሚያልፈው ድራጉ ማለት ነው። ገባህ እና አምቦል ውስጥ ድረጋለን ብዬ ግራ ገብቶኝ ነበር። መብራቱን እንኳን አጠፋሁ። አምፖሉ ይሰበር እና ድራጉ በዚህ በኩል ይገባል። ስክሪፕቱ ቀፎ በዚህ ጋ ይገባል። ከታች የሆነ ነገር ይፈላል። ከዛ በላይተር ይለኮሳል። ገባህ? አምፖሉ በላይተር ይለኮሳል። እንደዚህ የምትመጣው ነገር ስለሚያረግ የነገር ሆነ የሚጨስ ሆነ ገጠም ሆነ ሊሆን ያደርገዋል። እኔ አይቼው ስለማላቅ ነገር እና ልጆቹ የአልጋ ቤቱን እንትን ስሰርቁ ተይዘው ነው። አምፖል የዛሬ ሁለት አመት ነው። ኢንተርኔት ላይ አንድ ቀንም ተወርታቅም ስለዚህ ድራቅ ሰምታችሁ ታጠቅም። በርግጥ እግዚአብሔር ምስክሬ ነው ከማውቃቸው ከጫኛ ወራጆች ጀምሮ ማለት ነው። እኔ እነዚህ ችግር የለብኝ፣ አልፈራም። ዛሬ በጣም ብዙ ነገር ነው። እሺ፣ ቤተሰቦች የዛሬቹ ቪዲዮች እነዚህን ይመስሉ ነበር። እንደተዝናናችሁባቸው እንደወደዳችኋቸው ተስፋ አረጋሉ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክሬብ ያላረጋችሁ ሰብስክሬብ በማድረግ የቻናሉ ቤተሰቡን እንዳይረሳ። በተለይ ደግሞ ሰብስክሬብ ሳታደረጉ ይህን ቪዲዮ እንዳጨርሱት ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም።